ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና ነሆ መሰለ ገብሮት ነ የውሃ መስኖና ኤሌክትሪክ ሚኒስቴር የተጓተቱ የመስኖ ፕሮጀክቶችን ለማጠናቀቅ የማካካሻ እቅድ አውጥቶ መስራት እንደሚገባው የሕዝብ ተወካዮች ምክር ቤት የተፈጥሮ ሀብት ልማትና አካባቢ ጥበቃ ጉዳዮች ቋሚ ኮሚቴ አሳሰበ። ምክር ቤቱ የሚኒስቴር መስሪያ ቤቱን የእቅድ አፈጻጸም ሪፖርት ገምግሟል። ዝርዝሩን ተሾመ ወልዴ አዘጋጅቶታል። ተስፋ ባት ያቀርበዋል። የሕዝብ ተወካዮች ምክር ቤት ባካሄደው 32ተኛ መደበኛ ስብሰባ የውሃ መስኖና ኤሌክትሪክ ሚኒስቴርን የ2009 በጀት ዓመት የአስር ወራት እቅድ አፈጻጸም ሪፖርት አድምጧል። ሪፖርቱ የህዳሴ ግድብ ግንባታ አፈጻጸም የሚገኝበትን ደረጃም ዳሷል። የታላቁ የኢትዮጵያ ህዳሴ የውሃ ኃይል ማመንጫ ግድብ ግንባታ ፕሮጀክት በ2008 መጨረሻ አጠቃላይ አፈጻጸሙ 51.91 ከመቶ የደረሰ ሲሆን በአስር ወራት የፕሮጀክቱ ማጠቃላይ አፈጻጸም 58.4 በመቶ ደርሷል። ከምክር ቤቱ አባላት ለቀረቡ ጥያቄዎች የሚኒስቴሩ የስራ ኃላፊዎች ምላሽ ሰጥተዋል። ኢትዮጵያ ከአባይ ወንዝ ፍትሐዊ ተጠቃሚነቷ ለማረጋገጥና ከድህነት ለማውጣት የሚታደርገው ትግል የግብጽና የታችኛው የተፋሰስ ሀገራት እንድምታ ምን ይመስላል? አሁን በግብጽ በኩል እየቀረበ ያለው በተለይ ከናይል ቤዚን ኢኒሽቲቭ ውጭ በመሆናቸው ምክንያት አንድ አራት ጉዳዮች የሚነካኩ ያለውን ህግ የሚሸረሽሩ ጥያቄዎች በመቅረባቸው ምክንያት ተቀባይነት እንደሌላቸው በእኛ ብቻ ሳይሆን ባጸደቁትም በፈረሙትም ሀገሮች ተቀባይነት እንደሌላቸው ምንም አይነት ፕሪኮንዲሽን ሳይፈጥሩ ወደ ናይል ቤዝን ኢኒሽቲቭ እንዲመለሱ መልስ ተሰጥቷቸዋል። ኃይል ማስተላለፊያ የሆነው የሰብስቴሽን ግንባታ በሁለት ሺ ዘጠኝ አመተ ምህረት ይገነባል ተብሎ በሶስት ክልሎች በአማራ ክልል በጭልጋ በኦሮሚያ ክልል በሻምቡና በደቡብ ክልል በማሻ ከተማ ይገነባል ተብሎ ሳይት እርክብክ በተደረገ በኋላና ከአለም ባንክም ገንዘብ ብድር ከተገኘ በኋላ እስካሁን ግንባታው የዘገየበት ምክንያት ምንድን ነው? ቀደም ሲል በእቅድ የተያዘው ያው የማሻሻል ስራዎች እንሰራለን በሚል ስለነበረ ማለት ነው። በቅርብ ነው ፓርላማውም ኢንዶርስ ያደረገው በካቢኔም ደረጃ ጸድቆ ወደዚህ መጥቶ የጸደቀው። ስለዚህ አሁን በፕሮሰስ ውስጥ ያለው የጨረታ ሂደቶች ስለሆኑ እነኚህ ሶስት ማሻሻያ የማከፋፈያ ግንባታዎች በቀጣይ የምንፈጽመው ይሆናል ማለት ነው። ለረዥም ጊዜያት ተጓተው ከነበሩ የ15 ከተሞች የንጹህ የመጠጥ ውሃ ተቋማት ውስጥ አስሩ ተጠናቀው በከፊልና ሙሉ ለሙሉ አገልግሎት መስጠት መጀመራቸውን የተፈጥሮ ሀብት ልማትና አካባቢ ጥበቃ ጉዳዮች ቋሚ ኮሚቴ በተሻለ አፈጻጸም ገምግሟል። በድርቁ ምክንያት የውሃ እጥረት ላጋጠማቸው አካባቢዎች የተለያዩ የውሃ አቅርቦት አማራጮችን በመጠቀም ምላሽ መሰጠቱን በበጎ ጎኑ አንስቷል። ሆኖም ለገጠር ከተሞችና መንደሮች በተሻለ ሁኔታ ኤሌክትሪክ ኃይል ለማዳረስ ከትራንስፎርመር ከኮንክሪት ምሰሶና ከቆጣሪ ጋር በተያያዘ ለሚቀርቡ ጥያቄዎች ፈጣን ምላሽ ለመስጠት ሚኒስቴር መስሪያ ቤቱ ትኩረት ሰጥቶ እንዲሰራም ቋሚ ኮሚቴው አሳስቧል። ሁሉም የመስኖ ፕሮጀክቶች ማለቅ የነበረባቸው በመጀመሪያው የትራንስፎርሜሽን እቅድ ላይ ነው። ለምሳሌ አርጆ ደዴሳ ተጠናቆ ስራ መጀመር የነበረበት በሁለት ሺ ስድስት ነው። ባለመጠናቀቃቸው በሀገራችን ላይ ተጨማሪ በጀት ጠይቀዋል። ቢሰሩ ሊገኙ የነበሩ ፋይዳዎችን ኮንሲደር በማድረግ የማካካሻ እቅድ ወጥቶላቸው ሊጠናቀቁ ከበጀት ጋር ወዘተ የተያያዙ ነገሮች ደግሞ ከሚመለከተው የመንግስት አካል ጋር ተወያይቶ ችግራቸው ሊፈታ ይገባል ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቻይና የዓለም አቀፍ ግዙፍ ኢንዱስትሪዎች ግዛት በሆነችው ሻንዱግ የሚገኙ ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉና ሀገራቱ በደረሱበት ሁሉን አቀፍ ስትራቴጂያዊ አጋርነት ተጠቃሚ እንዲሆኑ ጥሪ አቀረቡ። የኢትዮ ሻንዱግ የማምረቻ ዘርፍ አቅም ግንባታ ፎርም ተካሂደዋል። አብዲ ከማል። የሻንዶንግ ግዛት ለቻይና ጥንታዊ ስልጣን የሚሆን አሁን በደረሰችበት የእድገት ደረጃ የኢኮኖሚዋ ዋነኛ መዘውር እንደሆነች ይነገርላታል። ስመጥር ዓለም አቀፍ ኢንዱስትሪዎችና ኩባንያዎች መገኛ የሆነችው ሻንዶንግ የ10 ትሪሊየን ሀገራዊ ጥቅል ምርት ድርሻም አላት። ይህ ኢኮኖሚያዊ አቅሟ እንደ ቱርክ በጥሩ ደረጃ ላይ ከሚገኙ ሀገራትም ጭምር የሚልቅ ነው መቶ ሚሊየን ህዝብ ያላት ግዛቲቷ ኮንፊሽስን የመሳሰሉ የፍልስፍና ጥበብና የፖለቲካ ሊቆችንም ለዓለም አበርክታለች በመዲናዋ ጂናን የተካሄደው የኢትዮ ሻንዶንግ የማምረቻ ዘርፍ አቅም ግንባታ ፎረም ታዲያ ይህንን ከፍተኛ የኢንቨስትመንት አቅም ወደ ኢትዮጵያ የመሳብ ግብ ያለው ነው በፎረሙ የኢፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በግንባታ በጨርቃ ጨርቅና አልባሳት በግብርናና በማሽነሪ ኢንዱስትሪ እንዲሁም በኢንፎርሜሽን ኮሚኒኬሽን ወደ ላቀ ደረጃ የደረሰችው ሻንዶንግ ኩባንያዎች የኢትዮጵያን የእድገት ጉዞ እንዲጠቀሙ የሚያስችል ማብራሪያ ሰጥተዋል። ኢትዮጵያ ማስመዝገብ ለጀመረችው ፈጣን እድገት ቻይና ታማኝ አጋር በመሆን ላበረከተችው የማይተካ አስተዋጽኦ የተለየ እውቅና እንሰጣለን። አገሪቱ ቀዳሚዋ የኢንቨስተሮች ምንጭ፣ የንግድና የኢንቨስትመንት አጋር ናት። ቤልትና ሮድ ፎረምም ይህንን የጋራ ተጠቃሚነታችንን የሚያሳድጉ ውሳኔዎች ተላልፈውበታል። የዛሬው መድረካችንም በጋራ ተጠቃሚነት ላይ ለተመሰረተው የኢትዮ ቻይናም ይሆን የኢትዮ ሻንዱንግ ትብብርና ግንኙነት ወደ ከፍተኛ ደረጃ መድረሱ ማሳያና ትብብራችንንም ወደ ታላቅ ምዕራፍ የሚያሸጋግር ነው።

ከዓለም 250 ቀዳሚ የግንባታ ተቋራጮች መካከል ስምንቱ በሻንዶንግ እንደሚገኙ የተናገሩት የግዛቲቱ ገዢ ጎንግ ሺንግ እስካሁን ሁለቱ በኢትዮጵያ ልማት እየተሳተፉ ነው ብሏል። በ2016 420 ሚሊዮን ዶላር የደረሰው የኢትዮ ሻንዶንግ የኢኮኖሚ ትስስር አሁን በተፈጠረው የኢትዮ ቻይና ሁሉን አቀፍ ስትራቴጂያዊ አጋርነት ወደ ላቀ ይሸጋገራል ይሸጋግራልም ና ያሉት በቀጣይም ኩባንያዎቻችንን በኃይል አቅርቦት፣ በትራንስፖርት በኬሚካል ቤቶች ና በመሳሰሉት መስኮች እንዲሳተፉ ጥረት እናደርጋለን። ይህም የኢትዮጵያን የለውጥ ጉዞ በመደገፍም ሆነ የትብብር ግንኙነታችንን በማጠናከር ወደ ትልቅ ደረጃ ያደርሰዋል። የቻይና ልማት ባንክ በበኩሉ የሻንዶንግ ኢትዮጵያን፣ በአጠቃላይም የኢትዮ ቻይናን የኢኮኖሚ ትብብር እንደሚደግፍ ገልጿል። በማደግ ላይ ያሉ ኢኮኖሚዎች ፍጥነታቸው እየቀነሰ ይገኛል። የዓለም ኢኮኖሚ አለመረጋጋትም እንደቀጠለ ነው። በዚህ ሁኔታ ውስጥ የቻይና አፍሪካ እንዲሁም የቻይና ኢትዮጵያ ትብብር ትልቅ ትርጉም ያለው በመሆኑ ባንካችን ይህንን የስኬት ጉዞ ድልዴ በመሆን ለማገልገል ፈቃደኛ ሲሆን፣ ከፍተኛ ጥራት ያለው የፋይናንስና የብድር አገልግሎት በማቅረብ ጭምር ነው። በፎረሙ የኢትዮጵያ የተለያዩ የስራ ኃላፊዎች በሀገሪቱ ስላለው የእድገት እድልና ቀጣይ ጉዞ ለሻንዶንግ ኩባንያ አመራሮች ማብራሪያ ሰጥተዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አብዲ ከማል ቻይና ሻንዶንግ። የኢትዮጵያን ልዑክ በመምራት በቻይና የተለያዩ ግዛቶች የስራ ጉብኝት ማድረግ የጀመሩት ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ የሀገሪቱን ዋነኛ የኢኮኖሚ ማዕከል በሆነችው ሻንዱግ ከሚገኙ ታላላቅ ዓለም አቀፍ ኩባንያ አመራሮች ጋር በተናጠል ውይይት አካሂደዋል። ጠቅላይ ሚኒስትሩ በጨርቃጨርቅ ኢንዱስትሪ ከተሰማራው ግዙፍ ሉታይ ከሩይ ቴክኖሎጂ፣ ከፓወር ቻይና ኢንተርናሽናል ግሩፕ እና ከሌሎች ኩባንያ የስራ ኃላፊዎች ጋር ነው የመከሩት። ውይይቱን የተከታተሉት የኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ ዛዲግ አብርሃ እንዳሉት ጠቅላይ ሚኒስትሩ ከኩባንያዎቹ ጋር ስላለው ሁሉን አቀፍ የኢንቨስትመንት እቅድና የመንግስትን የልማት ቁርጠኝነት አብራርተውላቸዋል። ኩባንያዎቹም የኢትዮጵያ ፈጣን እድገት የሚፈጥረውን እድል ለመጠቀም ፍላጎታቸውን ገልጸዋል ነው ያሉት። በማደግ ላይ ያሉ ሀገራት ምቹ ሁኔታን ለመጠቀም እየጣሩ ያሉ የቻይና ታላቅ ኩባንያዎች ኢትዮጵያን ቀዳሚ ምርጫ እያደረጉ መሆኑን ጠቅሰዋል ሚኒስትር ዴታው። ሪፖርተራችን አብዲ ከማል እንደዘገበው እንግዲህ ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በቻይና ከተገኙ 29 መሪዎች መካከል አንዱ ናቸው። እነዚህ ሀገራት ደግሞ ቻይና የተገኙት በቤልት እንድ ሮድ ኢኒሼቲቭ ላይ ለመምከር ነው። ለመሆኑ ቤልት እንድ ሮድ ኢኒሼቲቭ ምንድን ነው? በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደርሰን ሪፖርተራችን አበበባዩ ባዩብ ቀጥታ እዚህ ስቱዲዮችን ይገኛል። እንደምናመሽ እንደምናመሽ እንዴት ነው ይሄ ቤልት ኤንድ ሮድ ፕሮጀክት ምንድን ነው? እኛም አሁን በስፋት እየዘገበ ነው እንገኛለን እና ፕሮጀክቱ ምንድን ነው? ጠቀሜታው ሰሞኑን በተለያዩ ሀገር ውስጥ የመገናኛ ብዙሃን ባለም አቀፍ የመገናኛ ብዙሃን በስፋት እየሰማ ነው ያለ ቃል ነው ቤልት ኤንድ ሮድ ኢኒሼቲቭ የሚል የቤልት ኤንድ ሮድ ፕሮጀክት የሚል ማለት ነው። እንግዲህ እንደሚታወቀው ይሄ ቤልት ኤንድ ሮድ ኢኒሼቲቭ ቻይናውያን ዘ ሲልክ ሮድ ይሉታል፣ በእንግሊዘኛ አጠራሩ ማለት ነው። ሲልክ ሮድ ማለት ያው የሀር መንገድ እንደማለት ነው። በ220 ኤ አካባቢ ከክፍለ ዘመናት በፊት ቻይናውያን ወደ ቻይና የሚደረግ የንግድ ጉዞ ነበር። በተለይም ደግሞ ሶስቱን አህጉራት አውሮፓን፣ አፍሪካን እና እንደዚሁም ደግሞ እስያን ለማስተሳሰር ያለመ የንግድ ትስስር ከክፍለ ዘመናት በፊት ይደረግ ነበር። እንደውም ማርኮ ፖሎ በዚህ ሲልክ ሮድ ተብሎ በሚጠራው መስመር ወደ ቻይና የተጓዘበት መንገድ እንደሆነ ይጠቀሳል። ከዛ ጋር የተያያዘ ስያሜ ያለው ቻይናውያን የጠነሰሱት ፕሮጀክትም ነው። እናም እንግዲህ የፐርሺያ ስልጣኔ፣ የሞንጎሊያን ስልጣኔ፣ የቻይናን ስልጣኔ፣ የአረብ ስልጣኔን እና ሌላውም ወደዚህ የአፍሪካን ስልጣኔ የአክሱም ስልጣኔን ጨምሮ ማለት ነው እንግዲህ የንግድ እንቅስቃሴያቸውን ያደርጉበት የነበረ መስመር ነው ይህ የሲልክ መንገድ ወይም ደግሞ የሀሩ መንገድ ተብሎ የሚጠቀሰው እንደዚ ይነት አይነት ታሪካዊ ዳራ አለው። እንግዲህ በዮሐንስ ስሮ መንግስት ወቅት በአብዛኛው የቻይና መንግስትና ሌሎችም የዓለም ክፍሎች ጋር ይደረግ የነበረ የንግድ ግንኙነት እንደሆነ ይጠቀሳል። 6500 ኪሎ ሜትር ርዝመት እንዳለውም ነው እንግዲህ በዛን ወቅት የነበረው አጠቃላይ የንግድ ግንኙነት በተለይ የሚነገረው ማለት ነው። እናም ይህንን በተለይ በታሪካዊ ዳራው ከበርካታ ክፍለ ዘመናት በፊት ይደረግ የነበረ የንግድ ልውውጥን ተከትሎ ማለት ነው መሰለን። አሁን ላይ በዛ ስያሜ የመጣ ነው። ይህ በተለይ የሲልክ ኤንድ ሮድ ኢኒሽየቲቭ ተብሎ የሚጠቀሰው እናም ቀደም ብለህ እንደጠቀሰው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሩሲያው ፕሬዚደንት ቭላዲሚር ፑቲን፣ ሌሎችም በጣም በርካታ ዓለም አቀፍ ሀገራት መሪዎች ስምምነት የፈረሙበት ኢኒሽየቲቭ ነው። ይህ ኢኒሽየቲቭ ማለት ነው። እናም በአሁኑ ወቅት ማለት ነው በአዲስ መልኩ ይህ እንግዲህ ይህ ኢኒሽየቲቭ በቻይና መንግስት አማካኝነት አነሳሽነት በ2013 የተጀመረው እነዚህን በተለይ አራት ቢሊዮን አካባቢ ህዝብ ይገኝበታል የሚታሰብ ኢኒሽቲቭ ነው። በደቡብና ደቡብ ምስራቅ እስያ እንደዚሁም ደግሞ የህንድ ውቅያኖስን በማቋረጥ በምስራቅ አፍሪካ እንደ ሩሲያ ባሉ ሀገራት በአውሮፓ ከዛም እንደ ሮም ብሪታንያ ያሉ ሀገራትንም እንደዚሁ ወደ ምዕራባዊ አውሮፓም እንደዚሁ የተጠጉ ሀገራትን በአጠቃላይ የሚያስተሳስር ፕሮጀክት ማለት ነው፣ ኢኒሽቲቭ ነው። በ2013 ቀደም ሲል እንደጠቀስኩት የተጀመረ ነው። እንደውም አንዳንድ የኢኮኖሚ ባለሙያዎች እስከ አራት ትሪሊዮን የአሜሪካን ዶላር ይጠይቃል እነዚህ ሀገራትን ለማስተሳሰር ይላሉ። ማስተሳሰር ሲባል በርካታ ነው መስኩ በነገራችን ላይ በመንገድ መንገድ የማሪታይም አለ ባህር ላይ አለ እንደዚሁም ደግሞ የባቡር አለ የየብስ ትራንስፖርት አለ በሌሎችም መንገዶች እነዚህ ሀገራት ይተሳሰራሉ ማለት ነው። እናም እንደዚህ አይነት ገጽታ አለው። ይህ ዋን ቤልት ዋን ሮድ፣ አንድ ቀለበት አንድ መንገድ ማለት ነው። እነዚህ ስልሳ ሀገራት ካላቸው ኢኮኖሚያዊ እንደዚሁም ፖለቲካዊ አስተሳሰብና የፖለቲካ አጠቃላይ ሁኔታ ልዩነት ሳይገድባቸው በእንደዚህ አይነት መንገድ እንዲተሳሰሩ የሚያስችል ነው። ምስራቅ አፍሪካ እንደምንመለከተው በሞንባሳ ወደብና ጅቡቲ ወደብ አማካኝነት ኢትዮጵያም የምትተሳሰርበት መንገድ የተመቻቸለት ነው ማለት ነው። በአሁኑ ወቅት እንግዲህ በዚህ በቻይና በተደረገው ጉባኤም እንግዲህ ጠቅላይ ሚኒስትር ሊኪ ቺያንግ 14 ቢሊዮን ዶላር ለዚህ ኢኒሺቲቭ እንግዲህ ቻይና እንደምታበረክ ጠቅሰዋል። ከዚህ በፊትም እንደሚታወቀው ኢትዮ ጅቡቲ የባቡር መስመር ፕሮጀክት ኢትዮጵያ ከኢኒሺቲቭ ጋር እንዲያስተሳስራት ተደርጎ ተገንብቷል። የለንደን ዩዋ የባቡር መስመርም እንደዚሁ የሚጠቀስ ነው። ከምስራቅ አፍሪካ ደግሞ እነዚህ ሀገራት በዋናነት ይተሳሰራሉ። ሌሎች ሀገራትም እንደዚሁ እንደ ጅቡቲ፣ ሶማሊያ ያሉ ሀገራትም የተሳሰሩበት መንገድ አለ ማለት ነው። እነዚህ ሀገራት ከተሳሰሩ ፋይዳው በዋናነት ሉላዊነትን ማምጣት ነው። እንደ ቀደም ብዬ እንደጠቀስኩልህ በአሁኑ ወቅት በዓለም አቀፍ ደረጃ በተለይ ይሄ ምንድ ጠባብ ብሔርተኝነት እየነገሰ መጥቷል በበርካታ ሀገራት እና ይህንን አስተሳሰብ በዋናነት በተለይ በኢኮኖሚ መንገድ የምጣኔ ሀብት ስስሩን በማጠናከር አሁን የመጣውን የምጣኔ ሀብት መነቃቃት እንደዚሁ ለማጎልበት ይበልጥ ይረዳል ተብሎ ነው የሚታሰበው። በጣም በርካታ ጠቀሜታዎች እንዳሉት ነው የሚታሰበው። ይሄ ቤልት ኤንድ ዋን ቤልት ኤንድ ዋን ሮድ አንድ ቀለበት አንድ መንገድ እንደማለት ነው። በዚህ ውስጥ ደግሞ ኢትዮጵያ መካቶ በቀጣይ ደግሞ ተካታይ ዘገባዎች የምናቀር ይሆናል ይመስላል። መልካም መስላል። በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን የዜና የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ዜናዎቻችን ይቀጥላሉ በሳውዲ አረቢያ የሚገኙ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን የተሰጠው የእፎይታ ጊዜ ከመጠናቀቁ በፊት ወደ አገራቸው እንዲመለሱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቀረበ የሃይማኖት ተቋማቱም ለተመላሾቹ ድጋፍና እገዛ እንደሚያደርጉ ገልጸዋል ሪፖርተራችን ነጻነት ወርቁ ዝርዝሩን አዘጋጅተዋለች ፋሲካ ያሉ ታቀርበዋለች በቅርቡ የሳውዲ አረቢያ መንግስት ህጋዊ የመኖሪያ ፈቃድ የሌላቸው ዜጎችን በዘጠና ቀናት ውስጥ ሀገሪቱን እንዲለቁ ማወጁ ይታወሳል። ይህን የፎይታ ጊዜ በመጠቀም ኢትዮጵያውያን ወደ ሀገራቸው እየተመለሱ ቢሆንም የውጭ ጉዳይ ሚኒስቴር እንዳወጣው መረጃ የተመላሾች ቁጥር ከሚጠበቀው አንጻር እጅግ አናሳ መሆኑን ያሳያል። የኢትዮጵያ የሃይማኖት ተቋማት ጉባኤም ኢትዮጵያውያኑ የተሰጠው ቀነ ገደብ ከመጠናቀቁ በፊት ወደ ሀገራቸው እንዲመለሱ ጥሪውን አቅርቧል። የሀገሪቱ መንግስት ያወጣው አዋጅ አሁን ባላችሁበት ሁኔታ በሀገሪቱ ለመኖር የማያስችላችሁ ብቻ ሳይሆን ተረጋግታችሁ እንዳትሰሩ በማድረግ በግላዊ አኗኗራችሁና በጤናችሁ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ሊያጋጥማችሁ እንደሚችል ይገመታል። በተጨማሪም ለእስርና ለእንግልትም ልትጋለጡ ትችላላችሁ። ስለሆነም የተሰጠው የጊዜ ገደብ ሳያልፍባችሁ ወደ ሀገራችሁ እንድትመለሱ ጉባኤው በአጽንኦት ያሳስባል። ተደብቀው ጠዋት ተያዝን ማታ ተያዝን እየተባለ እየተሳቀቁ የሚኖሩበት ኑሮ ኑሮ አይባልም። ና ነጻ ወደ ሆነችው አገራችን መጥተው በነጻነት እንዲኖሩ ጥሬን በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትም በሃይማኖት ተቋማት ጉባኤም አስተላልፋለሁ። እስካሁን ድረስ ያፈሯትንም ነገር ይዘው ወደ ሀገራቸው በሰላም ለመምጣትና ከቤተሰባቸው ጋር ለመከላከል እንዲችሉ አፋጣኝ ውሳኔ ወስነው መመለስ ይኖርባቸዋል። ይህን እንዲያደርጉ እጅግ እናበረታታለን። ከተቀመጠ የጊዜ ገደብ በፊት ወደ ሀገር መመለስ ደግሞ ጠቀሜታው እጅግ በጣም የጎላ ነው። አንደኛ እዛ ሀገር ካለው ከወጣው ሕግ እና ሊገጥማቸው ካለው ችግር እንደሚያተርፋቸው ይጠበቃል። ሁለተኛ ደግሞ የኢትዮጵያ መንግስትም እንደዚሁ ጊዜውን ጠብቀው ወደ ሀገር ለሚመጡ ዜጎቹ ያዘጋጃቸው በጣም በርካታ እድሎች አሉ። ስለዚህ ይህንን ተጠቅመው ይምጡ። የሃይማኖት ተቋማቱ ለተመላሾች ተገቢውን እገዛ እንደሚያደርጉ በመግለጽ ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ ሊያደርግ ይገባልም ብለዋል። በሚያስፈልገው አይነት መንገድ ሁሉ እነኝን ወገኖች በሀገራቸው ተደላደለው እንዲኖሩ የሚያበቃ ጥረት ቤተ ክርስቲያናችን ከመንግስት ጎን ቆማ የምታደርግ መሆኑንም በዚሁ አጋጣሚ ለመግለጽ ወዳለሁ በሀገር ውስጥም ያሉ በተለያየ መንገድ ግንኙነት ያላቸው ወገኖች በዚህ አስቸኳይ ጥሪ ጉዳይ ላይ የራስንም ህይወትንም ቀጣዩንም ነገር ከማዳን አኳያ ተገቢውን የማበረታታት የማነሳሳት የማሳሰብ ስራዎችን እንዲሰሩ አደራ ጭምር እናስተላልፋለን። ከዚህም በተጨማሪ መንግስት ለተመላሾች በተለያዩ የስራ መስኮች ተሰማርተው ውጤታማ እንዲሆኑ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ጉባኤው አሳስቧል።